ሻቢያ በትግራይ ጦርነት ጊዜ ከፌዴራል መንግስቱ ጋር አጋጨኝ የሚለው አሁን በህወሀት ላይ የጀመርኩትን የቤት ስራ አልጨረስኩም፣ ሳልጨርስ አደናቀፈብኝ ነው ን የፌዴራል መንግስቱ ጋር በተቃራኒ የቆምኩት ህወሀት ላይ መስራት ያለብኝን ስራ እንዳልሰራ አደናቅፎኛል፣ በትግራይ ህዝብ ላይ መስራት ያለብኝን ስራ እንዳልሰራ አደናቅፎኛል ይልና ከማጋ ሆኖ ነው የፌዴራል መንግስቱን የሚወጋ ውስጥ ነው እንዳላጠፋው አደናቀፈኝ ከሚለው ህወሓት ይሄንን መንግስት ኦነጋዊ አስተሳሰብ ነው ያለው ይላል። ለምሳሌ የፋኖ ትጥቅ ትግል እያደረግን ነው የሚሉ ኃይሎች የኦነግ ታጣቂዎች ደግሞ አይ፣ ይሄ መንግስት ፋኖን አስታጥቆ የኦሮሞ ኦሮሞ የሚጨቆንበት ኦሮሞ የሚደፈጠጥበትን ስርዓት ወይም ደግሞ ዩኒታሪ ታይፕ ኦፍ ገቨርንመንት እያዋለድ ነው ወይ እየሰራ ነው ይላል። ይሄንን ሁለቱም ይሉና በጋራ ነው አብረው የሚሰሩት ይህንን መንግስት የሚወቁት። ለዛ ነው እኔ ብዙ ጊዜ ጸባችን እናሳድር ነው እነዚህ ሰዎች እያደረጉ ያሉት ጸቤ ማሳደር ስራ። ጸባችን እናሳድርና ገላጋያችንን መጀመሪያ እንትን እንበልና እናስወግድና ከዛ ጸባችንን ያለማንም ከልካይ ያለማንም ገላጋይ አእምሮታችን የጸባ አእምሮታችን እንወጣለን። በሀገሪቷ ውስጥ በተለያዩ አካባቢዎች ለሚካሄዱ ግጭቶች አሉ። እነዚያ ግጭቶችን ለማቆም የምንወስዳቸው እርምጃዎች አደኝ ኦፍ ደደይ መንግስትን ኮላብስ በማድረግ ቢጠናቀቅ እንኳን በመቶዎች የሚቆጠሩ ጦርነቶች ይፈጠራሉ። በሻቢያና በህዋት መካከል፣ በኦነግና በፋኖ መካከል፣ በሌሎቹም እንደዚህ እርስ በርስ ግጭት። ምክንያቱም አላማቸው ትኩረት ያደረጉት አሁን መንግስት እናስወግድ፣ የትኛውም መንግስት ገላጋያችንን፣ አንዳንዴ የመንግስትነት አላማው ምን እንደሆነ አለመረዳት እዚህ በተለይ የፌዴራል መንግስት ስትሆን የብሔራዊ ጥቅም ማለት ምንድን ነው? አሜሪካኖች መካከለኛው ምስራቅ ድረስ መጥተው ሀገር እስከ ማፍረስ ድረስ እርምጃ ሲወስዱ የአሜሪካንን ህዝብና የአሜሪካ የምትባለውን ሀገር ብሔራዊ ጥቅሟን ለማስጠበቅ ነው ይላል። ማንም ይሄንን ሲያወግዝ አታይም። ሞአመር ጋዳፊን ከስልጣን እናወርዳለን ብለው ሊቢያን ሲያፈርሱ አውሮፓውያን ለብሔራዊ ጥቅማቸው የኢትዮጵያ መንግስት ትልቁ የቤት ስራው በሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረክ ላይ የኢትዮጵያን እንደ ሀገር የኢትዮጵያውያንን እንደ ህዝብ ጥቅማቸውን ማስጠበቅ። የኢትዮጵያ መንግስት ሰላማዊ የባህር በር ይገባኛል ጥያቄ ሲያነሳ፣ በወንዞቼ የመጠቀም ሉዓላዊ መብት አለኝ የሚል ጥያቄ ሲያነሳ፣ በኢምፔሪያሊስትነት በተስፋፊነት፣ በዋርሞንገርነት ለመውቀስ ትሞክራል። አሁን ያለው መንግስት የባህር በርን በተመለከተ የኢትዮጵያ ሀገራዊ ሀብቶችን በተለይ ወንዞቿን በተመለከተ የያዘው አቋም በፈለግከው ስም ልጠራው ትችላለህ። ለኢትዮጵያውያን ግን የህልውና ጉዳይ ነው። የባህር በር ጥያቄ የመኖር ጥያቄ። አሁን የተጋረጡ አዳዲስ እውነቶች አሉ፣ መሬት ላይ በቀጠናው ላይ የተጋረጡ እውነቶች አሉ። እንደ ሀገር ሉዓላዊነታችን አደጋ ላይ ወድቋል። ሁቴ የታጠቋቸው መሳሪያዎች እና አልሸባብ የታጠቋቸው መሳሪያዎች በቀጠናው ላይ የሚንቀሳቀሱ ነንስቴት አክተሮች የታጠቋቸው መሳሪያዎች የኢትዮጵያ ሉዓላዊነት የኢትዮጵያ የግዛት አንድነት ላይ አደጋ ጋርጧል። ይሄን አደጋ ኔውትራላይዝ ለማድረግ የግድ ወደ ባህሩ መውጣት ያስፈልጋል።